አቡነ ተክለ አልፋ የደብረ ዲማው አቡነ ተክለ አልፋ በሞት ማረፋቸውን መቋሚያቸው በሰው አንደበት ለመነኮሳቱ የተናገር የተናገርችላቸው ታላቅ ጻዲቅ ናቸው። በአቡነ ተከስተ ብርሃን መንበር በደብረ ዲማ አበምኔቱ ነው ተመርጠው ሲያገለግሉ ኑረዋል። ከዚህ በኋላ አቡነ ተክለ አልፋ ሹመትን አልፈልግም ብለው በጸሎት ብቻ ተወስነው የኖሩ በዲማ ትልቅ ክብር ያላቸው ታላቅ አባት ናቸው። ተክለ አልፋ ማለት ለዘላለም የሚኖር ድንቅ ስራ ማለት ነው። የአቡነ ተክለ አልፋ አባታቸው ከካህን ወገን የሆነ አሮን፣ እናታቸው ኦርኒ ይባላሉ። የአቡነ ተክለ አልፋ ወላጆች አሮንና ኦርኒ ሁለቱም በእግዚአብሔር ሕግና ስርዓት በትእዛዙም ይገዙ ነበር። ከለታት በአንድ ቀን ቅድስት ኦርኒ ፀሐይ ሲወጣ በሆዴ ውስጥ እንደ መብረቅ ብርሃን ሲያበራየው በማለት ያየችውን ራእይ ለባሏ ከነገረችው በኋላ ጸንሳ ጥር 21 ቀን ወለደች። ሕፃኑ ተክለ አልፋም በጥበብና በመንፈስ ቅዱስ ኃይል አደገ። ሲያድግም ለመምህር ሰጠውት። የነቢያትን የሐዋርያትን መጽሐፍ ሁሉ ተምሮ ትርጓሜያቸውን አወቀ። ከዚህም በኋላ ዕድሜያቸው ሲደርስ ወላጆቻቸው ከሀገር ባለጸጎች የሆነች አንዲት ሴት አጩላቸው። ነገር ግን አባታችን ይህን ተቃወሙ። ወላጆቻቸው ሰርግ ሲደግሱ አባታችን ተነስተው በመጥፋት ወደ ምድረ በዳ ሂደው አደሩ። ለአንድ ሀገረ ገዥም ከእረኞች እንዳንዱ ሆነው ተቀመጡ። ከእለታትም በአንድ ቀን ወደ ቤተ ክርስቲያን ገብተው ከእንባና ከጸሎት ጋር እልፍ እልፍ ሲሰግዱ አንደኛው እረኛ የአባታችን አስሩ የእጆቹ ጣቶቹ እንደ ፀሐይ ሲያበሩ ተመለከተና የእግዚአብሔር ኃይል እንዳደረባቸው አውቆ ለሰው ሁሉ ምስክር ሆነ። ከዚህም በኋላ አባታችንን የእግዚአብሔር መንፈስ አነሳስቶ ወደ ደብረ ዲማ አደረሳቸው። በግራኝ አህመድ የ15 ዓመት ወረራ ወቅት ታቦተ ጊዮርጊስን ይዘው ከተሰደዱ በኋላ የመከራው ዘመን ሲያልፍ ወደ ዲማ ተመልሰው በተጋድሎ ኑረዋል። በዲማ ውስጥ ስለመነኮሱና ተጋድሏቸውም ከመምህራኑ በላይ ስለሆነ የመምህራን አለቃ የሚባል ስያሜ የተሰጣቸው። እርሳቸውም የዲማ ገዳምን ስርዓት ሰርተው ካለፉ በኋላ ይኸው እስካሁን ድረስ ዲማ በአቡነ ተክለ አልፋ ስርዓትና ደንብ እየተዳደረ ይገኛል። አቡነ ተክለ አልፋ በዲማ በተጋር ሎንረው ተፈትነው እንደ ወርቅ ነጥረው ከወጡ በኋላ በአቡነ ማቴዎስ እጅ መነኮሱ። የተወለዱት የክርስትና ጥምቀት የተጠመቁት የዲቁናና የቅስና ማዕረግ የተቀበሉት በእመቤታችን ባልዕለት ጥር 21 ቀን ነው። ከመነኩሱ በኋላ በታላቅ ተጋድሎ ኖሩ። ከፍየል ጦ ልብስ እየሰሩ እየሸጡ ለዶዎችና ለጦማ ዳሪዎች ይመፀውቱ ነበር። በሀብይ ጾመ ወቅት ከሰኞው እስከ አርብ ድረስ ምንም አይቀምሱም ነበር። ነገር ግን ቅዳሜና እሁድ ሶስት ፍሬ አተር ብቻ ይቀምሱ ነበር። መጠጣቸው በትንሿ ጣታቸው ልክ ነበር። ዘወትር በሚጋደሉበት ጊዜ የስጋቸው ቆዳ እስኪለያይ ድረስ በወገባቸውና በክንዳቸው በጭናቸውም ላይ ታላቅ የሆነ የብረት ዛንጀርን ያስሩ ነበር። በምድር ላይ የስጋቸው ቁራጭ እስኪወድቅ ድረስ በእሳት በጋለ ብረት ሰውነታቸውን ይገርፉ ነበር። ማቅ ለብሰው ባህር ውስጥ ገብተው የሚቆሙበት ጊዜም አለ። ከዚህም ሁሉ ጋር ለጎናቸው ምንጣፍ አላበጁም፣ ከምድር ላይ ይተኙ ነበር እንጂ። ለቅሶንና እንባም ከዓይኖቻቸው አይለዩም ነበር። ወደ ቤተ ክርስቲያንና ወደ ሌላ ቦታ ሲሄዱ የውስጥ እግራቸውን የሚወጉ ሾዎችን በጫማቸው ላይ ይተክሉ ስለነበር በመንገድ ከተጓዙ በኋላ ከእግራቸው የሚፈሰው ደም በጎዳና ይፈስ ነበር። ሰዎችም በመንገድ ላይ ድንገት ይህን ደም ሲያዩ ዛሬ አባታችን ተክለ አልፋ በዚህ ጎዳና ሂደዋል ይባባሉ ነበር። አባታችንም ክርስቶስን ስለመውደዳቸው መውደዳቸው በየበረሃው እየዞሩ ይህንና ሌላም ሁሉ ያደርጉ ነበር። በዚህ አይነት ጽኑ ተጋድሎ ላይ ሳሉ ወደ ተለያዩ ገዳማት በመሄድ እኔ ቦዘኔ ነኝ፣ የግራና የቀኝ ጎዳናን አላየሁምና የህይወት ጎዳና ወዴት እንደሆነ አባቶች አስተምሩኝ እያሉ በፊታቸው ይለምኗቸው ነበር። ከዚህም በኋላ የዲማ አባቶች ሂደው አቡነ ተክለ አልፋን የገዳሙ አበምኔት ሆነው እንዲመሯቸው ሲለምኗቸው፣ አባታችን ግን ፈጽመው እምቢኝ አሉ። እነርሱም እሺ እንደማይሏቸው አውቀው አስረው በግድ ተሸክመው ወደ ዲማ መጧቸውና ያለ ፈቃዳቸው በአጼ ልብነ ድንግል ዘመን አበምኔት አድርገው ሲሾሟቸው፣ አባታችን ግን ጽኑ ለቅሶን ያለቅሱ ነበር። ከገዳም ወጥተው ወደ ዋሻ እየገቡ ለብቻቸው ለተጋድሎ ብለው እንዳይሄዱ ጳጳሱ አወገዛቸው። ከዚህ በኋላ አቡነ ተክለ አልፋ ዲማ ገዳምን በፍጹም ፍቅርና አንድነት አስተዳደሩ። ከዚህም በኋላ አቡነ ተክለ አልፋ ዲማ ገዳምን በፍጹም ፍቅርና አንድነት አስተዳደሩ። በትምህርታቸው ሀገሪቱን ዳግመኛ የወንጌል ብርሃን አበሩላት። ሕሙማንን በታምራት ፈወሱ። ወላጆቻቸው የሞተባቸውን የሀገሩን ልጆች ያሳድጋሉ፣ የተቸገሩትን ሁሉ ይረዳሉ። የእርሳቸውን የዕለት ምግብ ጨምሮ ለተቸገሩ እየሰጡ እርሳቸው ግን ከጸሎት ውሃ በቀር አይቀምሱም ነበር። ለሰው ብቻም ያይደለም ለእንስሳትም ለወፎችም በጣም ያዝኑ ነበር። የሰውነታቸውም ጥላ ባረፈባቸው ጊዜ ድውያን ይፈወሱ ነበር። በመስቀላቸው እጣቢ መካኖች ወልደዋል። ለባላቸው የተዘጋጀውን የዝክራቸውን ፍርፋሪ በመቅመስ የወለዱ ብዙዎች ናቸው። አቡነ ተክለ አልፋ በቤተ ክርስቲያን ወንጌልና የእመቤታችን የታምር መጽሐፍ ሲነበብ አስራሁለቱ ሐዋርያት ዘውዳቸውን አወርደው ንባብ ውስጥ እስኪያልቅ ድረስ ሲጠብቁ በግልጽ ያያቸው ነበር። በመቆማቸው ብዛት ሰውነታቸው ፈጽሞ በሚደክም ጊዜ ከመሬት ላይ ይወድቁ ነበር። በዚህ ጊዜ ክብርት እመቤታችን የወይን ጽዋት አጠጣቸው ነበር። ያን ጊዜም በመንፈስ ቅዱስ ኃይል ይታደሳሉ። ለጌታችን ቅዱስ ስጋውና ክብር ደሙ ካላቸው ፍቅር የተነሳ የቆረበም ሰው እንደ ተፋ ሰዎች በነገሯቸው ጊዜ በየሀገሩ ቅርብ የሚሆን ሩቅ እስከ ስድስት ቀን ጎዳና ሂደው በቤተ ክርስቲያን ይቀብሩ ዘንድ ካህናትን ይልኩ ነበር። ከእለታት በአንድ ቀን አቡነ ተክለ አልፋ ደመና ጠቅሰው በእርሷ ላይ ተጭነው ወደ ኢየሩሳሌም በመሄድ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀበት ከዮርዳኖስ፣ ከተሰቀለበት ቀራኒዮ፣ ከተቀበረበት ጎለጎታ፣ ከተመሰገደባት ደብረ ታቦር ደርሰው ሲሳለሙ ጌታችን ተገልጦላቸው አቅፎ ስሟቸዋል። ክብርትመቤታችንም እንዲሁ ሳመቻቸው። ዳግመኛም የብርሃን ሰረገላ ተሰጧቸው፣ በእርሱ ወደ ሰማይ እያረጉ በሰማያን ቅዱሳን ጉባኤ ዘንድ እያገለገሉ ወደ ምድር ይመለሱ ነበር። ጌታችንም ዘላለማዊ ማረፊያ ትሆናቸው ዘንድ እጅግ የተዋበች ርስታቸው የምትሆን ቤት አሳያቸውና በዚህ ዓለም ስለ እኔ ደክመህ እንዳከበርከኝ እኔም በወዲያኛው ዓለም አከብርሃለሁ። ስለ ቅድስናና ስለ እውነተኛነትህ ለአንተ ለልጆችህ በጎዳናም ለሚሄዱ ምዕመናን ሁሉ ማደሪያ ትሁንህ ብሎ ሰጣቸው። ሌላም ታላቅ የምረት ቃል ኪዳን ገባላቸው። እንዲሁም የታዘዘ መልአክ ወደ ሰማይ ይዟቸው ወጥቶ ከሀያ አራቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር እንዳጠኑ ገድላቸው ይናገራል። የዋልባ መነኮሳት የአባ ተክለ አልፋን ክብር በግልጽ ያዩ እንደነበር ምስክር የሆኑ አሉ። ከእርሱም ውስጥ አንደኛው መነኩሴ ከአባታችን ተክለ አልፋ በረከትን ይቀበል ዘንድ ወደ ዲማ መጥቶ መነኮሳት ልጆቻቸውን ሂዱና አባ ተክለ አልፋን እንግዳ ሰው በደጃፍ በረከትንም ፈልጎ ሊያይህ ይወዳል ብላችሁ ንገሩልኝ አላቸው። ያ መነኩሴ ወደ ውስጥ ሳይገባ ከደጃፍ ቆየ። በዚያችም ሰዓት በቤቱ ደጃፍ ቁሜ ሳለ አባ ተክለ አልፋ ከቤቱ ወጥቶ በምስራቅና በምዕራብ በሰሜንና በደቡብ ሲባርካየው አለ። ያን ጊዜም ደመና መጥቶ ወደ ሰማይ አወጣው፣ ከጥቂት ጊዜ በኋላ ወደ ቦታው መለሰው አለ። ያም መነኩሴ ይህን አይቶ ፈጽሞ አደነቀ። ወደ አባታችንም ቀርቦ ሰገደላቸውና ተባረከ። አባታችንም የዋልድባው መነኩሴ ጽድቃቸውን እንዳወቁባቸው ተረድተው ይህን ለማንም እንዳይናገር አስማሉት። በሰው ዘንድ መመስገንን ፈጽሞ ይጠሉ ነበርና። ከአቡነ ኤዎስጣቴዎስ ልጆችም ውስጥ አንዱ እንዲህ የአቡነ ተክለ አልፋን ክብር አይቶ እጅግ አደነቀና እንዲህ አለ። ከእለታት በአንዱ ቀን የእግዚአብሔር አምላክ ነጥቆ ሁሉን በሚዝ አምላክ ዙፋን ፊት አደረሰኝ። በዚያም የብርሃን ድንኳን ተተክሎ አየሁ። በውስጡም ጌታችን የተቀመጠበት የክብር ዙፋን አለ። በቀኝ በግራው በፊት በኋላው ብዙ መላእክት፣ ነቢያት፣ ጻድቃንና ሰማዕታት፣ ደናግል፣ መነኮሳት ቁመው አየሁ። ከዚህ በኋላ ጌታችን በምድር ካሉት መምህራን እንዲጠሩ አዘዘና ሶስት መምህራንን አመጡ። ጌታችንም ወደ አባ ተክለ አልፋ ተመልሶ ሕጌንና ስርዓቴን የፈጸሙ ፈቃዴን ያደረጉ እነዚህ ናቸው፣ ከእነርሱም ይልቅ የወንጌልን ቃል የፈጸመ ሐዲስ አዋሪያ ተክለ አልፋ ነው አለ። ያን ጊዜም መንፈሳዊ በሆነ ቅባሜሮን ፊቱን ባረከው፣ በራሱ ላይ ዘውድ አቀዳጀውና እስከዚያው ድረስ አሰናበታቸው። ዳግመኛም የእግዚአብሔር አገልጋይ የምትሆን በደብረ ሊባኖስ የምትኖር አንዲት መነኩሲት ስለ አቡነ ተክለ አልፋ እያየችውን በመናገር ምስክር ሆነች። ለማንም ያልተደረገ የአባ ተክለ አልፋን ክብሩን ግርማ ሞገሱን ሰው ሁሉ ቢያይና ቢያውቅ ነፍሱ ከስጋው ፈጥና በተለየች ነበር አለች። አንዲት እግዚአብሔርን የምትፈራ ደግ መነኩሲት አባታችን ተክለ አልፋን ሰባት መላእክት በቀኙ ሰባት መላእክት በግራው በኋላውና በፊቱ ሰይፋቸውን እየመዘዙ ሲዞሩ ታየሁ አለች። ዳግመኛም እንዲህ አለች፤ ያንን ማይቼ የደነገጥኩ፣ ከዚያን ሰዓት ጀምሮ ካየሁት ራእይ የተነሳ ዙሪያውን ከበውት ካሉት መላእክት ግርማ የተነሳ ወደ አባ ተክለ አልፋ መሄድን ተውኩ። ወደ እርሱም ሳልሄድ ጥቂት ቀናት ሰነበትኩ። በአንድ ቀንም ተደፋፍሬ ወደ አባ ተክለ አልፋ ሄድኩና ከእርሱ ዘንድ ተባረኩ። ያን ጊዜም ተቆጥቶ እስከዛሬ ወደ እኔ ሳትመጭ ለምን ዘገየሽ? አለኝ። እኔም መልሼ ወደ አንተ መምጣትን የተውኩት ስለ ስንፍኔ አይደለም፣ የተመዘዙ ሰይፎቻቸውን በእጃቸው ላይ ያሉ መላእክት ሲከቡ ባየው ጊዜ ፈርቼ ነው እንጂ አልኩት። እርሱም በዚህ ዓለም በሕይወት ስጋ ሳለሁ ይህንን ምስጢር ለሰው እንዳትገልጭ፣ ለራስሽ ወቂ፣ ክብር ይግባውና በጌታ ስም አምልሻለሁ አለኝ። እንዲሁም በብዙ ገዳማት ያሉ ደጋግ መነኩሳት የአባታችንን የአቡነ ተክለ አልፋን ክብር እግዚአብሔር እንደፈቀደላቸው መጠን ያዩትን ነገር አባታችን ካረፉ በኋላ በመናገር ምስክር ሆኑ። ከአባታችን ተክለ አልፋ ልጆች ውስጥ አንዲት መነኩሲት ነበረች። ከዕለታት አንድ ቀን ከቤቷ ጅብ ነጥቆ ወሰዳት። ወሩም የስደት ወራት ነበርና የሚረዳት በአጣች ጊዜ በአባ ተክለ አልፋ ጸሎት ተማጽኛለሁ እያለች ጮኸች። አባታችን ተክለ አልፋም ድምጿን በሰሙ ጊዜ ያድኗት ዘንድ ልጆቻቸውን ጠሯቸው። ከእነርሱም የመለሱላቸው የለም። አባታችንም ስለደከማቸው ደከማቸው ሊረዷት አልቻሉም። ነገር ግን ይምኑላት ዘንድ ሌሊቱ ሙሉ ክብር ይግባውና ሁሉን ወደሚያደርግና ወደሚያድን ወደ እግዚአብሔር ይለምኑ ጀመር። እግዚአብሔርም ልመናቸውን ሰማቸውና በበነጋው ፀሐይ በወጣች ጊዜ ያቺ መነኩሲት በሕይወት መጣች። አባታችንንም በጸሎት እግዚአብሔር ከሚበላ ጅብ አዳነኝ፣ ከአራት ጅቦች መካከል አደርኩ፣ መብላትም አልቻሉም አለቻቸው። አቡነ ተክለ አልፋም ለሰው እንዳትናገር አማሏት። ከእለታትም በአንድ ቀን አንዲት መነኩሲት ምግቧን ትሰበስብ ዘንድ በጎዳና ስትሄድ አንድ ጎልማሳ በኃይል ይዞ ደፈራት፣ ከእርሷም ጋር ተኛ። እርሷም ጸነሰች። የምንኩስና ክብር ስለጠፋ እያዘነች እያለቀሰች ወደ ቤቷ ተመለሰች። ሰባት ወር ያህልም ራሷን ሸሸገች፣ ጽንሱም ታወቀ። ከዚህ በኋላ በልቦ አስባ የመውለጃ የቀን በደረሰ ጊዜ ምን አደርጋለሁ አለች። እኔ ስደተኛ ነኝ። በዚህ ሀገር የማውቀው የለኝም አለች። ነገር ግን ተነስቼ ወደ አባ ተክለ አልፋ ሄዳለሁ። ልበሩሩህ እንደሆነ የደካሞችንም ድካም እንደሚያቃልል ዝናውን ሰምቻለሁና አለች። ከዚህ በኋላ ተነስታ ሄደች። ወደ አባ ተክለ አልፋም ዘንድ ደርሳ የደረሰባትን ሁሉ ነገረቻቸው። እርሳቸውም እንደሚገባ ንሳ ሰጧት፣ ለብቻዋም ቤት አዘዙላት። እስከ ስምንት ቀን ታግሳ ከእርሳቸው ትባረክ ዘንድ ወደ አባታችን ደረሰች። እግራቸውንም ሲታጠቡ አገኘቻቸው። ያን ጊዜ እግራቸውን ያጠበውን ሰውዬ የእግራቸውን እጣቢ ሰጣት ዘንድ ለመነችው፤ እርሱም ሰጣት። ከዚያም የአቡነ ተክለ አልፋን ጸሎት በመተማመን ጠጣችው። ከዚያም ሰዓት ጀምሮ የጽንሱ ፍለጋ ከወዷ ፈጽሞ ጠፋ። የወር አበባ ልማድ እንስትም ተዋት። እርሷም እጅግ ተደስታ የአቡነ ተክለ አልፋን አምላክ አመሰገነች። ከቅጽራ ቤተ ክርስቲያን እንደማትወጣ ብጻት ገባች። ይህንንም ታምር ለአቡነ ተክለ አልፋ ነገረቻቸው። እርሳቸውም ለማንም ሰው እንዳትናገር አዘዟት። አቡነ ተክለ አልፋ በስተ መጨረሻ ከዚህ ከኃላፊው ዓለም ፈጽሞ ወደማያልፍ የዘላለም ሕይወት ወዳለበት አገር የፍልሰታቸው ጊዜ እንደደረሰ አውቀው በውስጣቸው የሚያድሩትን ቅዱሳንንና አብያተ ክርስቲያንን ይሰናበቱ ዘንድ ሄዱ። ታኅሳስ አራት ቀንም የሐዋርያውን የቅዱስ እንድርያስን በዓሉን አክብረው ዝክሩን ዘክረው ነዳያንን መገቡ። ዳግመኛም ሮብ ሌሊት አባታችን ተክለ አልፋ የቅድስት አርሴማን ገድል በታላቅ ትጋት ሲያነቡና ከዓይናቸው እምባን ሲያፈሱ አደሩ። ልቦናቸው የጸና ዘንድ ስለ ሴቶችና ስለ ወንዶች መነኮሳት የቅድስት አርሴማን ድርሳን ይተረጉሙላቸው ነበር ያለዚያሽ ቀን ሌላ ቀን እንዳልቀረቻቸው በመንፈስ ቅዱስ አውቀዋልና ከዚህ በኋላ ታኅሳስ ስምንት ቀን ሐሙስ ሌሊት በሆነ ጊዜ አባታችን ተክለ አልፋ በሰላም አረፉ። አቡነ ተክለ አልፋ የተቀበሩበት በተሾሙበትና ለአርባ አምስት ዓመታት ባገለገሉበት በደብረ ዲማ ነው። ዜና እረፍታቸውን ትናገር ዘንድ መቋሚያቸው የሰው አንደበት ተሰጣትና ለደቀ መዛሙርቱ በሰው አምሳል በመናገር የምትወዱት ሕዝቦችና መነኮሳት ወይ አልቅሱለት አለቻቸው። የአቡነ ተክለ አልፋ ረድኤት በረከታቸው ይደርብን፣ በጸሎት ይማረን። ወስብሐት ለእግዚአብሔር፣ አሜን።